ብልሆች ናቸው። አዎ ረጃጅሞች ናቸው። ነገር ግን እንደ እንጀራ ነው የሚበሉልን፣ እንደ እንጀራ ነው የምንበላቸው፣ እንገባለን፣ እንወርሳለን፣ እግዚአብሔር ያስወርሰናል ሲሉ ይሄ እንደ ደመና ወደ ላይ ሄደ፣ ከላይ ሲዘንብ እንደ እንጀራ ሆኑላቸው። ዛሬ በእያንዳንዱ ቀናችን ላይ ወደ ላይ የምናወጣው ምንድን ነው? ወደ ሰማይ የምንልከው ምንድን ነው? ከመንፈስ የቀዳ ነው? ከእግዚአብሔር የቀዳ ነው? ከተስፋው ቃል የቀዳ ነው? ከመስቀሉ የቀዳ ነው? ከደሙ ከስጋው መቆረስ የቀዳ ነውን ነው ወደ ላይ የምንወስደው፣ እሱ ነው የሚያገኘን። እንደ አስሩ ግን ከምድር የቀዳ ነውን ከወሰድን፣ ከምድር የቀዳ ነው ነው የሚዘንብብን። እዚህ ጋር እያለ ያለው እግዚአብሔር እንደዚህ ነው የሚያረገው፣ የውሃውን ነጠብጣብ ወደ ላይ ይስባል፣ ዝናብና ጉሙን ያንጠባጥባል። ደመና ያዘሉትን የያዙትን ያቀፉትን በሰዎች ላይ በብዙ ያንጠባጥባሉ። እጥፍ ነው የሚያንጠባጥቡት። ስለዚህ የአንደበታችንን ቃል ጠብቁ፣ ምን እንድትናገሩ ተጠበቁ የሚለው ለዚህ ነው። ቃል ማለት በቀዩ ይወጣል ወደ ላይ ዘር ነው፣ ሲታጨድ ይበዛል። ስለዚህ ነው ኤሊሁም የሚናገረው ያለ እውቀት ነው ቃልን ያበዛኸው እና ብዙ ነው ያጨድከው ነው የሚለው። ሰላሳ ሶስት እና ሰላሳ ሁለት እና ሰላሳ ሶስት ላንብበው። ይህ ምዕራፍ የሚዘጋው እጆቹ በብርሃን ይሰውራል፣ በጠላቱ ላይ ይወጣ ዘንድ ያዛል። የነጎድጓድ ድምፅ ስለ እርሱ ይናገራል፣ እንስሶቹ ደግሞ ስለሚመጣው ውሽንፍሮች ይጮሃሉ። ሰላሳ ሰባትን የመጨረሻው የኤልዮምን ቃል ተናግረን እንጨርሳለን። ስለዚህ ልቤ ተንቀጠቀጠ ከስፍራውም ተንቀሳቀሰ አሁን የኤልዩም ልብ ተንቀጠቀጠ ለምን እንደሆን ታውቃላችሁ ሰላሳ ስድስትን ሲዘጋጅታችኋል ውሽንፍሩ መጥቷል ነጎድጓድ ይሰማኛል ድምፅ ይመጣል ነው የሚለው የሚዘንብ ነገር ሊመጣ ነው ከእግዚአብሔር የሆነ ያንጎዳጎደ ነው ለምን እነዚህን ምዕራፎች በሙሉ እግዚአብሔር ጋር የሚሄድ ነው። ኤሊሁም ያወራው ኤሊሁም ያወራው ወደ እግዚአብሔር ጆሮ እየገባ ነው። ስለዚህ ድምፅ ሰምቻለሁ፣ የነጐድጓድ ድምፅ ሰምቻለሁ፣ ስለ እርሱ እናገራለሁ ይልና አሁን ልቤ ተንቀጠቀጠ፣ ከስፍራው ተንቀሳቀሰ። የድምፅ መተምታም መተምታም ይሄ እንደዚህ እንደዚህ እንደዚህ እንደዚህ የሚል ስሙ ከአፉ የሚወጣውን ጉምጉምታ አድምጡ። አሁን ሊመጣ ነው፣ እግዚአብሔር ሊመጣ ነው። ያ የሚያንጠባጥበው የሚያዘንበው እግዚአብሔር ሊመጣ ነው። እርሱ ወደ ሰማያት ሁሉ በታች ብርሃኑን ወደ ምድር ዳርቻ ይሰዳል። ኢየሱስ ክርስቶስ ጌታ ነው። ቁጥር አምስት እግዚአብሔር በድምፁ ድንቀኛን ያንጎዳጉዳል። እኛም የማናስተውለውን ታላቅ ነገር ያደርጋል። በረዶና ውሽንፍሩን፣ ብርቱ ዝናብ በምድር ላይ ውደቁ ይላል። ሰው ሁሉ ስራውን ያውቅ ዘንድ የሰው ሁሉ እጅን ያትማል። ሰው ሁሉ ስራውን ያኔ ያውቃል። ከእግዚአብሔር ሲዘንብ ያውቃል። ጽድቅን ልኬ ከሆነ ጽድቅ ነው የሚወርደው። ክፋትን ልኬ ከሆነ ክፋት ነው የሚወርደው። ስካላ ባሻናማን ቶሮሎ ቦዲያ እግዚአብሔር ድንቀኛን ነገር ያንጎዳጉዳል። ሊያዘንበው ነው ሊያወርደው ነው እዮ ይለዋል። በቃ የሚያወርደው ነገር አለ! ለምን አርባ ሁለት ላይ እንመለከታለን። እዮብ ላይ ያወረደውን እግዚአብሔር እና ሶስቱ ባልንጀሮች ላይ ያወረደውን እግዚአብሔር ኮምፕሊትሊ የተለያየ ነው። ስለዚህ ምንድን ነው የሚለው በረዶ እና ውሽንፍሩ ብርቱ ዝና በምድር ላይ ውደቁ ይላል። ሰው ሁሉ ስራውን ያውቅ ዘንድ ምን እንደሰራ ያውቅ ዘንድ የሰው ሁሉ እጅ ያትማል። ቁጥር 12 እና 13ን ስሙኝ። ለተግዛዝ ወይም ለምድሩ ወይም ለምህረት ቢሆን ሰው በሚኖርበት ዓለም ላይ ያዘዘውን ሁሉ ያደርግ ዘንድ ፍቃዱ ወደ መራችው ይዞራል። አሁን የሚሆነው እግዚአብሔር ይመጣል። 38 ላይ እግዚአብሔር ይመጣል። እግዚአብሔር ሲመጣ ግን ክፍል ክፍል አለው። ለተግዛዝ ይመጣል ለምድሩ ይመጣል፣ ለምህረት ይመጣል። ግን ምን ይሆናል አለ? ሰው በሚኖርበት ዓለም። በምን ዓለም ውስጥ ነን ያለው? በመንፈስ ዓለም ውስጥ ነን? በስጋ ዓለም ውስጥ ነን? በሰማይ ዓለም ውስጥ ነን? በምድር ዓለም ውስጥ ነን? በፍጥረታዊ ዓለም ውስጥ ነን? በስጋዊ ዓለም ውስጥ ነን ወይስ በጽድቅ ዓለም ውስጥ ነን? የሚዘም ባለ ባለንበት ዓለም ነው የሚያገኘን በጣም ነው ያስደነገጠኝ ሳጠነው በጣም ለምን እግዚአብሔር ሊያዝ ነው ብሏል። ሊወርድ ነው። የሚወርደው ደግሞ ሰው ባለበት ስራውን ያውቅ ዘንድ ነው ነው የሚለው ስለዚህ፣ ሁሉን ያደርግ ዘንድ ፍቃዱ ወደ መራችሁ ይዞራል። እዮብ ሆይ ይህን ስማ ቁም፣ እግዚአብሔር ታምራትን አስብ በውኑ እግዚአብሔር እንዲህ እንደሚያዛቸው የደመናት ብርሃን እንዴት እንደሚያበሩ አውቀሃልን? እግዚአብሔር እንደዚህ ነው የሚያረገው፣ አይሳሳትም። ያንዱን ለአንዱ አያረግም። በየክፍሉ ነው የሚሰጠው፣ በየዓለሙ ነው የሚገለጠው። ወይስ የደመናውን ሚዛን ወይም በእውቀት ፍጹም የሆነውን ታምራት አውቀኸዋን? አሁንም ንፋስ አልፎ ካጠራቸው በኋላ ሰው በሰማያት የሚጠራውን ብርሃን ሊመለከት አይችልም። ከሰሜን ወርቅ ከሰሜን ወርቅ የሚመስል ጌጠኛ ብርሃን ይወጣል። በእግዚአብሔር ዘንድ የሚያስፈራ ግርማ አለ። አሁን ወርቅ የሆነ እንቁ የሆነ ነገር ሊወጣ ነው። ዋጋ ሊወጣ ነው። አንተን ከመስማት ወደ ማየት የሚወስድ ነገር ሊወጣ ነው። ከማን ነው የሚወጣው? ከሰሜን ወርቅ የሚመስል ጌጠኛ ብርሃን ሊወጣ ነው። ክፉ ከደግ የሚለይ ብርሃን ሊወጣ ነው። ማን ሰማያዊ፣ ማን ምድራዊ እንደሆነ ሊወጣ ነው። ማን ስጋዊ፣ ማን መንፈሳዊ እንደሆነ ሊወጣ ነው። ማን ከመንፈስ እንደቀዳ፣ ማን ከስጋ እንደቀዳ ሊወጣ ነው። ከሰሜን ወርቅ የሚመስል ጌጠኛ ብርሃን ሊወጣ ነው። በእግዚአብሔር ዘንድ የሚያስፈራ ግርማ አለ አለ። እውነት መጨረሻ ዘመን ነን። አለ አለ። ሁሉን የሚችል አምላክ እናገኝ ዘንድ አንችልም። በኃይል ታላቅ ነው። በፍርድም በጽድቅም አያስጨክንም። ስለዚህ ሰዎች ይፈሩታል። በልባቸውም ጠቢባን የሆኑ ሁሉ አይመለከትም። እዛ 38 ላይ ሀሌሉያ ሀሌሉያ፣ እግዚአብሔር መጣ። እግዚአብሔርን በአውሎ ንፋስ በየትኛው ያ በሚያዘንባው አውሎ ንፋስ ውስጥ ሆኖ ለኢዮብ መለሰለት፣ እንዲማለው ያለ እውቀት በሚናገር ቃል ምክርን የሚጨምር ይህ ማን ነው ብሎ ሰላሳ ስምንትን ሰላሳ ዘጠኝ አርባ እና አርባ ሁለትን እግዚአብሔር ያውረዋል። ስሙ ለዘላለም ይባረክ። እግዚአብሔር መጣ ልቤ ተንቀጥቅጦብኛል ልቤ ፈርቷል ብሎ ነበር አይደል? ሌሊውም ሰላሳ ስምንት ሰላሳ ሰባት ላይ ለምን ነጎድጓዶን ሰምቸዋለሁ። ሰማይን የምንሰማይ አድርገን? ከምን ቀጥሎ ምን እንደሚመጣ የምንረዳ ሴቶችና ወንዶች ልጆች ያድርገን። በሰው ሕይወት ውስጥ እግዚአብሔርን የምናመጣ ሰዎች ያድርገን። በሰው ሕይወት ውስጥ እግዚአብሔርን የምንገልጥ ሰዎች ያድርገን። በሰው ሕይወት ውስጥ ሃሌሉያ የሰሜንን ወርቅ ብርሃን የሆነውን የእግዚአብሔርን ግርማ የምናመጣ ሴቶችና ወንዶች ልጆች ያድርገን። በሰው ውስጥ መንፈስ አለው ብለን የምንነሳ ሰዎች ያድርገን። ጥቂት ደቂቃ እንጸልይ። ሃሌሉያ! ጥቂት እንደቀረላችሁ አስባለሁ። ኤሊሁም የጀመረው በሰው ውስጥ መንፈስ አለ፣ የሁሉን የሚችል አምላክ እስትንፋስ ማስተዋልን ይሰጣል። አይገርማችሁም? አቆመ። ምክንያቱም እግዚአብሔር መቷል። ልቤ ደንግጦብኛል። ከዚህ በላይ መሄድ አልችልም። ነጎድጓዱን ሰምቸዋለሁ የሚዘንበውንም አወቅኩት አለ። በቃ ሰው በዓለሙ ላይ ያለው ነው የሚዘንበው አለ። በቃ ይዘንባል እኮ አለ። ግን ወደ ላይ የላከው ነው የሚዘንበው። ለምህረት የሚዘንባል አለ፣ ለርኅራይ የሚዘንባል አለ፣ ለግሳጼ የሚዘንባል፣ ለፍርድ የሚዘንባል አለ። ሰው በዓለሙ ላይ ነው የሚዘንበው አለ። በኢየሱስም መንፈሳዊ ዓለም ውስጥ ይክተተን፣ የመንፈስ ዓለም ውስጥ ይክተተን። ጆሮአችን ሀሌሉያ፣ አይኖቻችንን እግዚአብሔር ይክፈት፣ ምላሳችንን እግዚአብሔር በኢየሱስም የጥበብ ቃል ያስተምር። ቃል ተሞልቻለሁ፣ መንፈሴ በውስጤ ነዷል፣ የምንል ሴቶችና ወንዶች ልጆች አድርገን ያለ እውቀት የሆነ ዘመናችን ይሻል። አባ አባ አባ እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን እግዚአብሔር ሆይ ምዕራፍ ዘጌዎች ዘጊዎች አድርገን፣ ጌታ ሆይ የነ ኤፋዝን ምዕራፍ ዘጊ አርገን፣ የነ ሶፋርን ምዕራፍ ዘጊ አርገን፣ ጌታ ሆይ የነ በልዳዶስን ምዕራፍ ዘጊ አርገን። ጌታ ሆይ አይቀጥሉ፣ በእኛ ዘመን አይቀጥሉ። እግዚአብሔር ሆይ እኛም እንደነሱ እግዚአብሔር ሄደን ቢሆን በጌታ በኢየሱስ ክርስቶስ ዛሬ መመለስ ይሁንልን። እግዚአብሔር አባት ሆይ እንደነ በልዳዶስ እንደነ ሶፋር እንደነ ኤፋዝ ጌታ ወይ አገልግለን ቢሆን ዛሬ በኢየሱስ ክርስቶስን መንፈስ ቅዱስ ይቅርታ እንድታረግልን ልብሳችንን ቀደን ትቢያን እግዚአብሔር በላያችን ነስንሰን ከመንፈስ ሳይሆን ጌታ ወይ ከራሳችን ቀርተን እንዳስሩ እንዳስሩ ጎብኚዎች ጌታ ወይ እንደ ቆሬ ልጆች ጌታ ወይ የማይገባ ነገር ተናግረን ምድርን አሰንጥቀን የምናስውጥ የምናስጠፋ የምናስቀስፍ ጌታ ወይ እንዳንሆን በወንባቸው ዘመን ደምን እየረጨኸን ዛሬ ግን ዛሬ ግን እግዚአብሔር ወይ ወደ እውቀት እንመለሳለን። ወደ መንፈስ እንመለሳለን። ከዚህ በኋላ ሳይገባ ንሳ አንገባም፣ አንገባም፣ አባባ አንገባም። እግዚአብሔር ባልገባን ነገር አንናገርም። ባላወቅነው ነገር አፋችንን አንከፍትም። ያለ እውቀት እግዚአብሔር አንናገርም። አባ ትራራልን አለ ጌታ ወይ ትራራልን አለ ታዝንልን አለ አባ። ዛሬ እግዚአብሔር አባት ሆይ ወደ ኢትዮጵያውያን ወደ ኤርትራውያን እግዚአብሔር ወይ ቤተክርስቲያን፣ እንጸልያለን ወደ ግሎባሏ ቤተክርስቲያን ወደ ነጮች ወይ ጥቁሮች እንጸልያለን አባ ከእውነት ያልተቀዳ፣ ከመንፈስ ያልመጣ፣ ከቃል ያልመጣ አገልግሎትን ሁሉ በጌታ በኢየሱስ ክርስቶስም ከምድር ላይ እንጠርጋለን፣ ከነፍስ ላይ እናጸዳለን። ጌታ ወይ እናነሳለን በጌታ በኢየሱስ ክርስቶስ ስም የእግዚአብሔርን ታላቅነት እንናገራለን። የእግዚአብሔርን ጻድቅነት፣ የእግዚአብሔርን እውነተኝነት እንናገራለን። በመስቀሉ የተሰራውን ስራ እናወራለን። ከስጋ ውጪ፣ ከደሙ መፍሰስ ውጪ፣ በመንፈስ ከመቀደስ ውጪ ጌታ ወይ ሌላ ወሬ የለንም፣ የለንም፣ የለንም። እግዚአብሔር ሆይ ወደ ላይ የላክናቸው እግዚአብሔር ሆይ ክፋትን የሚያዘንቡብን ቢሆን ዛሬ በኢየሱስ ክርስቶስን በምሕረት እንዲከለከሉ። እግዚአብሔር ሆይ በኢየሱስ ክርስቶስን በንፋስ ተጠርገው እንዲወሰዱ ወደኛን እንዳይዘንቡ ጌታ ወይ በንፋስ ተጠርገው እንዲወሰዱ እንጸልያለን። በንፋስ ተጠርገው ይወሰዱ ጌታ ሆይ ይወሰዱ ይወሰዱ። እግዚአብሔር አለማወቅ የነበሩ አገልግሎቶች፣ አለማወቅ የነበሩ ጸሎቶቻችን፣ አለማወቅ የነበሩ እግዚአብሔር ሆይ ሂደቶቻችን በሙሉ ልምዶቻችን ሰላሳ ሰላሳና አርባ ዓመት የፈጁ ልምዶቻችን በንፋስ በኢየሱስ ስም ይጠረጉ። ሰው በሌለበት ይዝነቡ፣ ነፍስ በሌለበት ይዝነቡ። ጌታ ወይ በኢየሱስ ስም ትውልዳችን ላይ አይዝነቡ፣ እኛ ላይ አይዝነቡ። ጌታ ወይ ምሕረት ይሄን ያድርግልን። ማድረግ ይችላል እግዚአብሔር። ታውቃላችሁ፣ አክኖሌጅ ማድረግ ብቻ ነው የሚፈልገው እግዚአብሔር። እውቅና መስጠት ብቻ ነው የሚፈልገው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ወይ እናመሰግናለን። በእውቀት ቃል ወደ እኛ ስለመጣ ጌታ ሆይ ከዚህ በኋላ የምንጠቅሳቸው እንኳን ጥቅሶች በምን በምን እንደተጻፉ በኢየሱስ ክርስቶስ ስም በኢየሱስ ስም የምናጠና ቁጭ ብለን ጌታ ሆይ ለመገሰጽ የተጠቀምንባቸውን ቃላቶች ቃሎች ለንሳ የተጠቀምንባቸውን ቃሎች፣ ለፈውስ የተጠቀምንባቸውን ቃሎች፣ ጌታዬ ለምስጋና የተጠቀምንባቸውን ቃሎች እግዚአብሔር ሆይ ቁጭ ብለን በምን መንፈስ እንደተጻፈ በምን መንፈስ እንደሆነ እግዚአብሔር ሆይ የምናጠናበት የእውቀት መንፈስ የጥበብ የማስተዋል መንፈስ በእኛ ላይ ስለሚዘንብ እናመሰግናሃለን። ለምን እንዲህ እንዳልኳችሁ ታውቃላችሁ? ሁሌ ይገርመኛል። ሰይጣንን እንቃወም ሲባል በምድር ያሰራችሁት በሰማይ እየታሰረ ይሁን ተብሎ እንደተጻፈ ዛሬ ብለን እናስራለን አይደል? ሰይጣንን ይህንን ቃል ግን ሄዳችሁ ስትመለከቱት ኢየሱስ ክርስቶስ ያስተማረው ነው። ወንድምህ ቢበድልህ ሂድና ንገረው ይቅርታ ካላደረገልህ አንድ ሰው ጨምረህ ሂድና ንገረው። እሱንም እምቢ ካለ ለቤተ ክርስቲያን ንገር። እምቢ ካለ እንደ ቀራጭና እንደ ወንበዴ ተወው ይላል። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ እዚያ ጋር ነው ያስተማረው። በሁለት ሰዎች ግንኙነት ውስጥ ያለውን ነገር ጌታ ኢየሱስ ሲያስተምር ነው ይሄን ጥቅስ የተጠቀመው ወንድም ቢበድል ብሎ የጀመረውን ትምህርት እንደ ቀራጭና እንደውም በደውን ለተወዋለው ይቅርታ ባለማረጉ ከወንድምነት ጎሏል ነው እያለ ያስተማረው። እኔና እናንተ ግን ለብዙ ዘመናት በምድር ያሰራችሁት በሰማይ እየታሰረ ይሆናል ብለን ለሰይጣን ሰተነዋል። አያቀውም አይፈታውምም አያስረውምም። ጥቅሶቻችንን በጣም ማጥናት አለብን። በቀደም ጢሞቴዎስን፣ አንደኛ ጴጥሮስን ሳጠና፣ በመገረፉ ቁስል ተፈውሳችኋል። እውነቴን ነው የምላችሁ እስከ ትናንት አርብ ድረስ በመገረፉ ቁስል ተፈውሳችኋል የሚለውን ጥቅስ የምጠቀመው የነበረው ብዙ ጊዜ ለበሽተኛ ነው፣ ለበሽታ እኔንም ሲያመኝ ሰውንም አመመኝ ሲል በመገረፉ ቁስል ተፈውሳችኋል ብዬ እሱን ነው የምጠቅሰው። አንደኛ ጴጥሮስ ምዕራፍ ሁለት መጨረሻውን ቁጥር ስታነቡት ግን በስደት ላሉ ጴጥሮስ ጻፈ ጻፈ ስደት ላይ ነን ብለው ለጻፉ ሁለት ሰዎች ለኃጢአት ሞታችሁ ለጽድቅ እንድትኖሩ ኢየሱስ ክርስቶስ በስጋው ቀዷል በስጋው መቆረስን አግኝታችኋል በመገረፉ በዛ ቁስል እናንተ ተፈወሳችሁ ለኃጢአት ትኖሩ ነበረ እንዳትኖሩ፣ ለጽድቅ እንድትኖሩ በእያንዳንዱ ቁስል ተፈወሳችሁ ብሎ ነው የሚያስረዳቸው። ለነፍስ ፈውስ ነው የሚያስረዳቸው። ጌታ ሆይ አላዋቂነትን ልትሽር ወደ እኛ ስለመጣ እናመሰግናለን። የትኛውንም የትኛውንም የተጋባብን ጥቅሶች እንደ ልማድ የያዝናቸውን ጥቅሶች ቁጭ ብለን ልናጠና በምንና እንዴት ነው የተጻፈው ልንል እግዚአብሔር ሆይ አይኖቻችንን እየከፈትክ ስላለ ዛሬ እንኳን በዚህ መካከል ይህንን በምንሰማ መካከል እነዚህን ሁለት ጥቅሶች ቁስሉ አይሽርም፣ አይደለም ሚስ አንደርስታንድ እንዳታደርጉኝ። በእግዚአብሔር ልጅ በክርስቶስ ኢየሱስ ቁስል ከተፈወሱት መካከል እኔ አንዷ ነኝ። ግን መንፈሱ ይሄ የተጻፈበት መንፈስ እዛ ጋር ለኃጢአት ሞታችሁ ለጽድቅ እንድትኖሩ ኢየሱስ ክርስቶስ ስለእናንተ ቆስሏል። በመገረፉ ቁስል ተፈወሳችሁ ነው የሚለው። አያድንም አይደለም። ኢየሱስ ያድናል፣ ቁስሉ ያድናል። ግን ወደዚህ እንመለስ። ሀሌሉያ። መንፈስ ቅዱስ እናመሰግናለን። በቅንነት እግዚአብሔር እየተነጋገርን ስላለ በንጽህና እየተነጋገርን ስላለ መንፈስ ቅርጽ ሊያስይዘን እየወደደ ስላለ እናመሰግናለን። አባ ሰማያት በመንፈስ ውበትን አገኙ። እዚሁ ኢዮብ ላይ ነው አገርም ያለው አላነበብኩላችሁም። ቅድም እግዚአብሔር ወይ በእውነት አስተሳሰባችን በመንፈስ ውበት ሊያገኝ ንግግራችን በመንፈስ ውበት ሊያገኝ አካሄዳችን በመንፈስ ውበት ሊያገኝ አገልግሎታችን በመንፈስ ውበት ሊያገኝ እግዚአብሔር ወደ መነጠቅ ዓለም ውስጥ እያስገባህን ስላለ ወደ ንጥቀት ዓለም ውስጥ እያስገባህን ስላለ አንተ ወደምትመጣበት ዓለም ውስጥ እያስገባህን ስላለ እናመሰግንሃለን። ስለነበረ መልካም ጊዜ ተመስገን። ስለሰጠኝ ወንድሞች፣ እናቶች አመሰግናለሁ። ይህን እድል ስለከፈቱልኝ ጌታ ወይ እህቶችና ወንድሞች የባርካለሁ። መንፈስ ቅዱስ አሁን ባስተማርከን ቃል መቶ እጥፍ እንድናፈራ መቶ እጥፍ እግዚአብሔር እንድናፈራ መቶ እጥፍ አጭደን ወደ ጎተራ እንድንጨምር በኢየሱስ ስም ጸለይን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን።